ገደብ አልባ ደግነትህን አስወግድ። በሕይወት ዘመንህ ለደግነትህ ገደብን አብጅለት። ያለልክ ጊዜህን ለሰዎች መስጠትህን፣ የገንዘብ ዝርክርክነትህን፣ በዝቅታ ውስጥ ራስህን ማቆየትክን ገደብ አብጅለት። ደግነትህ ያለ ልክ ከሆነ ከመጠን በላይ ከሆነ አወዳደቅ ይከፋል። ሥራዎችህ ሁሉ ፍሬ አልባና የማያስመሰግኑ ይሆኑ ብሃል። በምን በምን ትለኝ እንደሆነ አንደኛ፣ እና የመጀመሪያው ሰዎች እንደሞኙ ቆጥሮሃል። ብዙ ነገርን የለገስካቸው ብዙ መስዋዕትነትን እከፈልክላቸው ናቸው። ኋላ ላይ ከመንገድ ላይ መውደቅህን ሲሰሙ እርሱም አያውቅበትም ነበር፣ ዝርክርክና አካሄድ የማያውቅ ነበር የሚሉ ሀብታም በሆንክባቸው ዘመናት ከስር ከስር እያሉ እርዳታህንና እገዛህን ሲያገኙ የነበሩ ሰዎች ድንገተኛ ውድቀትህንና ድህነትህን ተመልክተው ያኔ ለእነሱ ያደረግክላቸው መልካም ነገር ልክ እንደ ሞኝነት ይቆጥሩታል። ሞኝ እንደሆን ካደርገው ከሌሎች ጋር ሆነው ያሞሃል። የወደቅህ ቅጽበት ዘወር ብሎ የሚመለከትህ ሰው የለም። ንፉክ ሰው ሁን እያልኩህ አይደለም። ለሰዎች መርዳትና ማገዝ ሰው የመሆን ተፈጥሮዊ ግዴታ መሆኑን እወቅ። ነገር ግን ራስህን ዘንግተህ ከአደጋ ላይ ጥለህ የምታደርገውን ደግነት አቁም። ምክንያቱም ያጣህና የቸገረህ ጊዜ የረዳሃቸውን ሰዎች ከአጠገብህ ስታጣቸው ራስህን ትወቅሳለህ፣ ፈጣሪህን ታማረራለህ። የማይጠቅምና ውጤት አልባ ለሆነ ጸጸት፣ የማይጠቅምና ውጤት አልባ ከሆነ የጸጸት ባህር ውስጥ ትገባለህ። ስለዚህ ደግነትህን በልክ አድርግ። ራስህን ጠብቀህ ይሁን። ሁለተኛ ክፎች ጠልፈው ይጥሉሃል። በአዲስ አበባ ከተማ ውስጥ ዝርፊያ የሚፈጽሙ ሌቦች ትልቁ መንገዳቸው የሰዎች ያለ ልክ ደግነትና የዋህነት ነው። የያዙትን ገንዘብ ስልክና፣ ሌሎች ነገሮች እንዲዘርፉ ምክንያት የሚሆናቸው አጉል ደግነታቸው ነው። በተመሳሳይ የሰዎችን እድገት አጥብቀው የሚጠሉ ሰዎች በምቀኝነት ሰዎችን እንቅፋት ሆነው ከመንገድ ለማስቀረት የሚጠቀሙት ይህንኑ የግለሰቡን ያለልክ ደግነት ብቻ ነው። በዚህም ክፉ የምንላቸው በልባቸው የምቀኝነት ሀሳብ ያላቸው ሰዎች ሰውን የሚያደናቅፉበት፣ ከመንገድ ተጠልፎ እንዲወድቅ የሚያደርጉበት ያለልክ ደግነቱን ተጠቅመው ነው። በቅድሚያ አድርግልኝ ይህንን ሆንልኝ ብለው ፍቃዳቸውን ተንተርሰው ነው የእነሱን የተንኮል ጠጠር የሚወረውሩት። ስለዚህ ያለ ልክ ደግነት የውድቀት ቤትን መስራት ነው፣ ለክፉና ለአስመሳይ ሰዎች መደላደልን ማመቻቸት ነው። ያለ ልክ ደግነት ማለት ለጋስ መሆንና ሰጪ መሆን ብቻ ማለት አይደለም። ይልቁንም ሌሎች ሰዎች ታማኝ እንደሆኑ እርግጠኛ መሆን በብዙ ሰውን ማመን ሰውን አምኖ የማያውቁትን ስራ መስራት፣ የማያውቁት ቦታ መገኘት፣ የማያውቁትን መንገድ መጀመር፣ ምንነቱ ላልታወቀ ሰው ልብን ማሳወቅ፣ ራስን አሳልፎ መስጠት፣ ይህ ሁሉ ያለልክ የሆነ ደግነት ውድቀታችንን ያፋጥናል፣ ተጠልፈን ለውድቀታችን ምክንያት ይሆናል ማለት ነው። ሶስተኛ፣ መለወጥና መሻሻል አትችልም። ብዙ ጊዜን አዲስ ነገሮችን ለማወቅ አዲስ ነገር ለማግኘት ሁኔታዎች የተስተካከሉ አይሆኑልህም። አንድ ተማሪ ጥናቱንና ማንበቡን ትቶ ቀን ሌት የሚጠይቁትን ተማሪዎች ሲያስነብብና ሲያስጠና ውሎ የሚያደርግ ከሆነ እሱ አንብቦ ሊያውቀውና ሊረዳው የሚገባውን ሳያውቀው ይቀራል፣ ለሰዎች ብቻ ይኖራልና። እውነት ነው ሰዎችን መርዳት ሌሎችን ማገዝ እጅጉን ያስደስታል፣ የውስጥ ሰላምን ይሰጣል፣ መወደድንም ያተርፋል። ግን የግድ ራሳችንም የምንሰጠው ጊዜና ቦታ ያስፈልጋል። ሙሉ ለሙሉ ለእኛ ሳንኖር ከሆነ ለሌሎች የምንቸረው ነገ አወዳደቃችን ይከፋል፣ በእጅጉ እንጎዳለን። ተማሪውም የእርሱ ውጤት እንዲበላሽ ይሆናል። ነጋዴውም በንግዱ ሊያስመዘግበው የነበረ ውጤት ዜሮ ይሆናል ምክንያቱም በሚያደርገው ልክ የሌለው ራስን አደጋ ላይ ከሚያጋልጥ ደግነትና ቸርነት ማደግና መሻሻል መለወጥ ፈጽሞ የማይታሰብ አጉል ቅዥት ይሆናል ማለት ነው። ሰዎችን ለማክበር ጎንበስ ስትል ድጋሜ ቀና በምትልበት ልክ ብቻ ይሁን ወገብህ። እየተነካ የምታሳየውን ትህትና ማንም ሰው አይቆጥርልህም። ምሉ መሰብ እንጀራ የጋበዝሻቸው እንግዶች ማታ ልጆችሽ ጾም እንደሚያድሩ ያውቁልሽም። ቤትህን ሸጠህ ገንዘቡን ለዘመዶችህ ብታድላቸው ያንተን ቤት አልባ ሆነህ ነገ በረንዳ አዳሪ ልትሆን እንደምትችል አያውቁልህም። ስለዚህ ደግነትህን ገደባ፣ ብጅለት ዝርክርክ ነው የሚያስብል ደግነትን አስወግድ። ወዳጅ የዛሬው መልእክት ይሄ ነበረ። ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። ለዚህ ቁም ነገር አዘል ብቻ የማስተላለፍበት ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቸር ቆዩልኝ።